አዎ ሌላኛውን ጉዳይ ደግሞ እንመልከት። የማውሪሲዮ ሚቼሊን ጉዳይ እናንሳ። አርሰናል አዲስ መልማይ ይቀጥሯል። በናፖሊ ሲሰሩ የነበሩ ሰው ናቸው ና እናንሳኝ ጉዳይ አዎ የለየት ያሉ ሰው ናቸው እኚህ ሰው ማውሪሲዮ ሚቼሊ። ናፖሊ ባለፉት ሶስት አመታት ሁለት ጊዜ የስኩዴቶ አሸናፊ ነው አይደለም ምሳ እና ብዙዎቹን ተጫዋቾች በዋና መልማይነት ያመጡ ሰው ናቸው። ሁለቱን እነዚህን ምርጥ የናፖሊ ቡድኖች በመገንባት ውስጥ ትልቅ ድርሻ የነበራቸው ሰው ናቸው። ባለሙያ ናቸው። ኦንላይን ለመፈለግ ሞከርኩ ስለሳቸው ምን አይነት ሰው ናቸው የሚለውን ብዙ አላገኘሁም። ምክንያቱም ሌላ ስመ ሞክሼ ሰው አለ እሳቸውን የሚመስል ማውሪቶ ሚቼሊ የሚባል። ግን ከዚህ በፊት እኚህ ሰው ሰጥተውት የሚያውቁት ኢንተርቪው አልተገኘ አላገኘሁም። የሶሻል ሚዲያ አካውንት የላቸውም። በኋላ ፈልግ ያገኙት ምንድን አንድ የሊንክዲን ፕሮፋይላቸውን ነው። የሊንክዲን ፕሮፋይላቸው ላይ ደግሞ ፎቶግራፋቸው በቃ የሚታወቁ ሰው አይደሉም። ልክ ከማጋ ተመሳሰለብኝ መሰለኝ ከአንድሪያ ቤርታ ጋር ተመሳሰለብኝ። አንድሪያ ቤርታ የሚታወቁ ፊት ነበሩ በአትሌቲኮ ማድሪድ። እሳቸውም የዴጎ ሲሞኔ አትሌቲኮ ማድሪድን ቡድን በመገንባት ውስጥ በጣም የላቀ ድርሻ የነበራቸው የስፖርት ዳይሬክተር ነበሩ። ግን አንድሪያ ቤርታ የሰጡትን ብዙ ቃለ ምልልስ አታገኝም። የሶሻል ሚዲያ አካውንታቸውን አታገኝም። በዝምታ ስራቸውን የሚሰሩ አይነት ባለሙያ ናቸው። እና የነፍስ ተመሳስሎች ስላላቸው እንደሆነ አላቅም አንድሪያ ቤርታ ናቸው። እኚህን ሰው ወደ አርሰናል ለማምጣት የተቃረቡት ሌላ የቤርታ የሀገር ሰው ጣሊያናዊ ሰው ናቸው። በሀምሳ አራት አመታቸው ነው። በናፖሊ ከ2018 ጀምሮ እስካሁን ድረስ በዋና የምልመላ አለቃነት ቺፍ ስካውት በመሆን ሰርተዋል። ከዛ በፊት ደግሞ ከ2010 እስከ 2015ም በዚሁ ኃላፊነት ሰርተው ወደ ሌላ ቦታ ሄደው ተመልሰው መጥተው ነው እንደገና በናፖሊ እየሰሩት ከዚህ በፊት በኡድኔዜ ሰርተዋል። ኡድኔዜ ደግሞ በምልመላ በጣም የታወቀ ነው። አሌክሲስ ሳንቼዝን በአስር አመቱ የመለመለ ነው። እድሜው አስር አመት እያል የቶኮፒያ ልጅ ነው። አንድ ጊዜ ከፍተኛ ረደ መሬት የመታት የቺሌ ከተማ ነች። ከዚያ በኋላ ነው እንግዲህ በቶሎ የመለመሉት እና አደገ። ለኮሎ ኮሎ መሰለኝ የተጫወተው ወደ ሪቨር ሄደ ምናምን፣ ግን ወደ ኡድኔዜዎች ያወቁት ገና በአስር አመቱ ነው። ብዙ አፍሪካውያን ተጫዋቾችን በኡድኔዜ ውስጥ ሰጠ ሳሚያፒያ ወይ ሱሌይ ሙንታሪ፣ ሜዲ ቤናቴ አይነት ተጫዋቾችን። ኡድኔዜ በምልመላ በጣም የተዋጣለት ነበር። አሁን በቅርብ ጊዜ እንደዛ እንደሆነ አላቅም፣ ግን የሆነ ጊዜ የፖዞ ቤተሰብ በተጫዋቾችን ፈልጎ የማግኘት ክህሎት ባላቸው ባለሙያዎቹ ምክንያት ከዓለም አጽናፋት ሁሉ ከአፍሪካም ጭምር ምርጥ ምርጥ ተጫዋቾችን ከደቡብ አሜሪካም ጭምር የሚያገኝ አይነት እኔ ነበረው። እዛ ውስጥ የሰሩ ባለሙያ ናቸው ግን ደግሞ አይቴስት የሚባል ነገር አለ። አንድ ቺፍ ስካውት የተባለ ሰው ሄዶ ጨዋታ ሊያይ ይችላል። እሳቸውም እንደዛ ናቸው። ጨዋታ ያ ያሉ እንዲያውም ኮሬር ዴሎ ስፖርት የሚባል የጣሊያን ጋዜጣ ሁለት መቶ ቀን በአመት ውስጥ በአውሮፕላን ውስጥ የሚያሳልፍ ይላቸዋል። አለምን የሚዞሯት አይነት ሰው ናቸው፣ የሆነ የተደበቀ ተሰጥኦ ፍለጋ። ክቫራትስኬሊያን ከዲናሞ ትቢልሲ ያገኙት ልክ እንደዚህ ነው። ኪምን ከፌነርባቼ ነበር ያመጡት። ማሬክ ሀምሺክን በቀጥታ ከብራቲስላቫ ነበር ወደ ጣሊያን ያስፈረሙት። በቀጥታ ወደ ናፖሊ አይደለም የሄደው ያን የሰሩበት ወደ ነበረው ቡድን ወስ ወደ ብሬሻ ሰሪ የወሰዱት ከዚያ ነው ወደ ናፖሊ ተከትሏቸው ደግሞ የሄደው። እንዲህ አይነት ተሰጥኦችን ፈልገው የሚያገኙ ነበር። አሁን በፊት እንዲህ አይነት ዝና የነበረው ሰው ቀጥሮ ነበር አርሰናል። ስቬን ምስሊንታት የሚባል ሰው ከቬንገር የመጨረሻዎቹ ወራት ላይ። ስቬን ምስሊንታት ደግሞ ይደነቅ የነበረው እንደ ሺንጂ ካጋዋ አይነት በኋላ ለማንቸስተር ና የሰር ጭምር የተጫወተን ተጫዋች ከጃፓን ሊግ የሚመለምል አይነት የዳይመንድ አይኖች አሉት እየተባለ የሚደነቅ ባለሙያ ነበር። ግን የአርሰናል ስትራክቸር ብዙ መዛባት ስለነበረው በዚያ ጊዜ መረጋጋት ስላልነበር ብዙ አልቆየም። ከነ ራሁል ሳንድ ሌሄጋ ምናም ተጣላና ለቆ ሄደ። እሱ ነበር ብዙ የሚደነቅ የመልመላ ባለሙያ። እኚህም ተመሳሳይ አይነት አድናቆት የሚሰጣቸው ናቸው። ተሰጦ በአይን አይደንቲፋይ በማድረግ የሚያምኑ ናቸው ይባላል። ግን የዛ ጥገኛ አይደሉም። ብዙ አልጎሪዝም ና ስታቲስቲክስም ይጠቀማሉ። ዋይስ ካውት ሁሌ በእንትናቸው ላይ ክፍት ሆኖ ይታያል። ይበላል ዋይ ስካውት ሶፍትዌር ነው፣ ለጨዋታ አናሊሲስም ልትጠቀሚበት ይቻላል። ሸው በከፍተኛ ክፍያ የምትጠቀሚበት ነው። እንደ ስማርት ስካውት እንደ ዋይ ስካውት አይነት ሶፍትዌሮችን ይጠቀማሉ። ስለ ሁሉም ተጫዋች እንደ ተጫዋች ና እንደ ሰው ያለው ነገር ያውቃሉ። አንጊሳ አሁን ባለፉት ሁለት የናፖሊ ስኩዴቶ ድሎች ላይ በጣም ወሳኝ ተጫዋች ነው የነበረው። ከፉላም ጋር የወረደን ተጫዋች ወስደው ነው በናፖሊ ከሴሪያ ምርጥ አማካዮች መካከል አንዱ ሆኖ በሁለቱም የስፓሌቲም የኮንቴም ቡድኖች ውስጥ ወሳኝ ተጫዋች የሆኑ ከስፓሌቲ ጋር አብረው ሰርተዋል፣ ሁለት ጊዜ አንደኛው በኡድኔዜ በነበሩበት ጊዜ የዛሬ ሃያ ምናምን አመት በፊት ቅድም እንዳልኩት ኡድኔዜ ብዙ ተሰጥኦዎችን ያገኝ በነበረበት ጊዜ ነው እዛ የሰሩት። ስፓሌቲ ምናልባት ስማቸውን የተከሉት በኡድኔዜ ሳይሆን አይቀርም። በትውልዳቸው ከምርጦቹ ጣሊያናውያን አሰልጣኞች መካከል አንደኛው ናቸው። ያ የእሳቸው ኡድኔዜ ቡድን ለተጫወተው ረቀቅ ላለ እግር ኳስ ግን ተጫዋቾች በሚገባ መልምለው ያቀርቡ የነበሩ ሰው ናቸው። እኚህን ነው እንግዲህ አርሰናል የቀጠረው እና ቀደም ባሉት አመታት በ1990ዎቹ በተለይ ደግሞ እንደዚህ ዴታ ቤዝ ብዙ በሌለበት በጣም ጥቂት ቡድኖችና መልመያዎች ብቻ ዴታ ሌድ ስካውቲንግ በሚጠቀሙበት ጊዜ የሳተላይት አንቴና ተጠቅመው የውጭ ሀገራት ሊጎችን ኦብዘርቭ ያደርጉ የነበሩ ባለሙያ ናቸው። አሳ ሞሃጂያን፣ ሱሊያሌ ሙንታሪ፣ ቀጭኑን ማሬክ ሀምሺክን፣ ኪምን፣ ክቫራትስኬሊያን፣ ኦሲመንን፣ ሎቦትካን፣ ቦንጆርኖን እና ሌሎቹንም ብዙ ተጫዋቾች በመመልመል የሚታወቁ ባለሙያ ናቸው። ከሁሉ በላይ ደግሞ እሳቸው ብዙ ሲናገሩ ባይሰማም፣ ግን ሰዎች የሚሉት ስለ መን ኮምፖነንት ማወቅ ያስፈልጋል። አንድ ተጫዋች ሜዳ ውስጥ የምናየው ብቻ አይደለም ከሜዳ ውጭም ያለው ማንነቱ ነው እና በህይወቱ ትራጀዲ አጋጥሞት ያውቃል ወይ እና ከዛ ትራጀዲ እንዴት አገገመ። ትልቅ ሐዘን ገጥሞት ካወቀ ከፍቅረኛው ጋር ተለያይቶ ልቡ ተሰብሮ ያውቃል ወይ እና ከዚያ እንዴት አገገመ። በህይወቱ ውስጥ ካሉት ውጣ ውረዶች እንዴት ነው ሪከቨር የሚያደርገው። በልጅነቱ አንድ አሰልጣኝ ሳይመርጠው ሲቀር ምን አይነት ጠባይ ነው የሚያሳየው ቶሎጂ ይሰጣል ወይስ አሰልጣኙ መሳሳቱን በሚቀጥለው ጨዋታ ለማሳየት ይተጋል። የካራክተር አሰስመንት ይሰራል። ስለዚህ በሂዩማን ኮምፖነንትም ላይ ከፍተኛ ጥናት የሚያደርጉ አይነት ባለሙያ ናቸው። የዛሬ ሀያ አመት ነው ማሬክ ሀምሺክን ወደ ጣሊያን ያመጡት። ያኔ እሱ ለስሎቫን ብራቲስላቫ ይጫወት ነበር። ከሀያ አመት በላይ ነው። ሁለት ሺ አራት ነው የነበረው አሁን የናፖሊ ምንጊዜም ከፍታ ጎል አስቆጣሪ ሁሉ ጭምር ነበር፣ ከዴጎ ማራዶነ በላይ ሆኖ በናፖሊ ደጋፊዎች በጣም የሚወደድ አሁን የስሎቫኪያ ብሔራዊ ቡድን ምክትል አሰልጣኝ ሆኖ እየሰራ ያለ ነው። ራሱ በአንድ ቃል ምልልሱ ላይ ሲናገር ብዙ ዕዳ ያለብኝ ወደ ጣሊያን ለመጀመሪያ ጊዜ ያመጣኝ መጀመሪያ ቀድሞ ያመነብኝ አሰልጣኝ ብሎ ያደንቃቸዋል። ሰዎች የሚሉት አርሰናል አሁን እንዲህ አይነት ዝውውሮችን ነው የፈለገው። እነዚህ ቶፕ ላይን ዝውውሮችን አንድሪያ ቤርታ ራሳቸው ያቀላጥፏቸዋል፣ ግን እንደው ክቫራት ኬሊያን ከናፖሊ በፊት አናቀውም አይደለም። ኪምን ከናፖሊ በፊት አናቀውም። ከሁለቱ ዝውውሮች ብቻ መቶ ሰላሳ ሚሊዮን ዩሮ አግኝቷል ናፖሊ። አንድ ጥሩ ሲዝን፣ አንድ አስደናቂ ሲዝን ሁለቱም ተጫዋቾች ያሳለፉት ሁለቱም ወደ ናፖሊ ከመምጣታቸው። ማሬክ ሀምሺክ ወደ ብሬሻ ከመሄዱ በፊት ሰው አያውቀውም። አርሰናል እንዲህ አይነት ምልመላዎች ላይ እንዲያተኩሩለት የሚፈልጋቸው አይነት ሰው ናቸው። አንድ ወጣት ማቴዎ ቶኞዚ የሚባል ከዚህ በፊት በዩቬንቱስ የምልመላ ኃላፊ ሆኖ የሰራን ሰው ለማምጣት ንግግር ላይ ነበር። በኋላ ነው ወደ ሚቼሊ ፊቱን ያዞረው። በነገራችን ላይ በአርሰናል የስካውቲንግ ዲፓርትመንት ላይ ብዙ ለውጦች አሉ። መጀመሪያ እንደምታስታውሽው ሳይጠበቅ የዛሬ ዓመት ገደማ ኤዱ ለቀቅ። ከኤዱ መልቀቅ በኋላ ቶሎ የስፖርት ዳይሬክተር መፈለግ ነበረበት። በቶሎ የስፖርት ዳይሬክተር አልተሾመም። ስለዚህ የጥር ዝውውር ገበያ በመጣ ጊዜ አርሰናል ዘጠኝ ቁጥር ማስፈረም ያስፈልገው ነበር ግን አንድ ጄደን አይቶ የሚባል አሁን ወደ ብራይተን በስፖርት ዳይሬክተርነት የሄደ ሰው የኤዱ ረዳት የነበረ ሰው ነው። ያን የስፖርት ዳይሬክተር የነበረው እነዙ ቢሜንዲዙ ላይ በጣም ትልቅ ተጽዕኖ ነበረው የሚባል ሰው ነው ግን ከሱ ደግሞ መልቀቅ ኤዱም ለቀቀ፣ ጄሰን አይቶም ለቀቀ። ከዛ አንድሪያ ቤርታ መጡና በቦርድ በስካውቲንግ ዲፓርትመንት በኩል ብዙ ሽግሽግ አለ። ምክንያቱም አሁን ጀምስ ኤሊስ የሚባል ሰው የኃላፊነት ማሻሻያ ተደርጎለታል። ከምልመላ ኃላፊ ወደ ቴክኒካል ዳይሬክተርነት ከፍ ብሏል። ማርክ ከርትስ የሚባል ሰው ደግሞ ከሄድ ኦፍ ፉትቦል ኢንቴሊጀንስ ከሚባል ኃላፊነት ነው ወደ ሄድ ኦፍ ሪክሩትመንት ወይም ወደ ምልመላ ኃላፊነት የተሸጋገረ ብዙ ለውጥ እየተደረገ ነው ከኋላ ሰዎች እንደሚሉት በተለይ ደግሞ እንደ ቼልሲ አይነት አሁን የላቲን ገበያን እያሰሱ እንደ ኤስቴቫ ዊሊያን እንደ ማን ነው ሌሎችም ተጫዋቾች ፓዝ አይነት ብዙ ተጫዋቾች እያገኙ ነው። እንደምታውቁ ቼልሲዎች እንደዚህ አይነት ገበያ ላይ መፈካከል ይፈልጋሉ። እነ ብራይተንም እነ ብሬንፎርድም ተጫዋቾች ከሚያስፈልጉባቸው ከሚያስፈርሙባቸው ገበያዎች ላይ ሰውየው የሄላስ ቬሮናም የቦሎኛም ታሪክ ያላቸው ናቸው። እንግሊዝኛን፣ ፈረንሳይኛን ስፓኒሽ የራሳቸው ቋንቋ ከሆኑ ከጣሊያንኛ ባሻገር አቀላጥፎ የሚናገሩ ስለሆኑ ይሄም አንዳንድ በጣም ጠቃሚ ችሎታ ታይቶላቸዋል። የሄድ ኦፍ ግሎባል ስካውቲንግ ስለሚሆኑ የዓለም አቀፍ ምልመላ ኃላፊ ስለሚሆኑ አንዳንድ ጥንቃቄ ያደርጋሉ ይላል አንድ ሳይመን ኮሊንስ የሚባል ጸሐፊ ስለሳቸው ሲጽፍ። ለምሳሌ የሆነን ተከላካይ ሲያስፈርሙ፣ አርሰናል በሁለት የመሀል ተከላካይ ነው የሚጫወተው። በሶስት የመሀል ተከላካዮች በሚጫወት ቡድን ውስጥ ያለን ተከላካይ ከሆነ የሚመረምሉት በጣም በጥንቃቄ ነው፣ ምልመላውን የሚያደርጉት። ምክንያቱም ያ ተጫዋች ለሶስት የመሀል ተከላካይ ስትራክቸር ላይሆን ይችላል እና እንዲህ እንዲህ አይነት ጥንቃቄዎች የሚያደርጉ ባለሙያ ናቸው። ሁለት መቶ ቀን እንዳነሳሁት በአየር ላይ አለምን ሲዞሩ የሚቆዩ ናቸው። አውሮፕላን ውስጥ ያን ያህል ጊዜ ያሳልፋሉ። ልክ እንደ አርቴታ እንደ ቤርታ ሁሉ ጠንካራ ወርኬቲክ ያላቸው ሀይለኛ የስራ ሰው የሚባሉ ባለሙያ ናቸው። ስለዚህ ማውሪሲዮ ሚቼሊ የሚባሉትን ሰው አርሰናል ለመቅጠር ተስማምቷል። ፋብሪሲዮ ሮማኖ የሚባለው ጣሊያን ጋዜጠኛ ነው መጀመሪያ መረጃውን ያወጣው። ስለዚህ ሰውየው እንግዲህ በቅርብ ጊዜ ወደ አርሰናል የሚቀላቀሉት ሰው ናቸው ማለት ነው። ብዙ ትልልቅ ተጫዋቾችን በቅርብ ጊዜ ያስፈረሙ ናቸው። እና በቅርብ ጊዜ ይፋ ይሆናል ተብሎ ይጠበቃል።